ነገር ግን እኔ ያለሁበትን ቦታ መናገር አልፈልግም። በቃ ቤተሰቦቼም ማወቅ ያለባቸውን ነገር ነግሬያቸዋለሁ። ከዛ ውጭ ግን ለማንም ግልጽ አላደረኩም የሚሄድኩበትን ቦታ። ለሁሉም ነገር አሁን ረፍዷል። ብዙ ጊዜ በተደጋጋሚ አቤልም እየነገሩ ነው፣ ረፍዷል። እኔ በቃ መመለስም አልፈልግም በዚህ ሰዓት። በጣም ብዙ ታይሞች ነበሩ እኔ ሰላም፣ ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለለቸው እግዚአብሔር ይመስገን። ሮቲ እንግዲህ ትናንትና መጥታለች መልስ ሰጥታለች ለሁሉም ነገር እና ብዙም ያስጨነቁ ስለሆነ ቤተሰቦችም ስለአስጨነቃችሁ ነው ብላለች። ግን እኔ በጣም ደስተኛ ነኝ በዚህ ያለበት ሰዓት ላይ ሰላም ነኝ፣ እኔ ደህና ነኝ። ከእኔ አልፎ ለልጅ ሰላም መስጠት ስለምፈልጉ ይህንን ሰላም ደግሞ መቼም ለቅቄ ሊወጣ አልችልም እፈልጋለሁ እዚሁ ነው የምኖረው እያለች ነው። ና እኛ እናቱና አባቱ ጋር እንዲሄደች ነው ነ ባለፈው እራሱ አይመስለኝም እዛ ቤት አትሄድም። አንደኛ ነገር ችልጅ ከቤት ከወጣች አልታረቀችም፣ ከቤተሰቦቹ ጋር ማለት አልተቀላቀለችም። እናቷ መታለች። ለነገር ግን ከካሜራ ጀርባ መሄዳ ሊሆን ይችላል አናቅም ቢሆንም ደግሞ ሰርግም ተደግሶ ወይ ደግሞ ስራ ስርአት እንደበአሉ ተደርጎ እናት ከአባቱ አልወጣችም። ስለዚህ በዛ የተፈጠረ ነገርም ታውቃላችሁ፣ ከዚህ በፊትም እና አብርሻውን ባለፈው ሲያስመስል ፎቶን ሲይዞ ያዙ ሊቀይቁን በቃ እያለ ማለት ነው። ይችልበታል፣ ከምር ስነግራችሁ፣ ይችልበታል ይሄንን ሁሉ ሩታ ብላለች። እኔ ምን አልኳቸው ባለፈው የቤታቸው ሳታጸዱ ደጅ ምስጸዳ ማለት በቃ የግማሽ ስራ ነው። ይሄ የግማሽ ስራ ታውቃላችሁ፣ የቤት ውስጥን እኔ እንደዛ ወተ ሰውን እየበበልካ ለእሷ ተስፋ እየሰጠ እኔ ግን ቤት ውስጥ ልጅን ተሸክሜ እየተጨነቀች እየታመመች የተጎዳችው እሷ ሆና ሌላ ሰውን እያባበለ ነበረ አብርሽ ማለት ነው። ስለዚህ ሩቲ ደግሞ መልሱ ሰታለች። እሷ ሰላም ደና መሆኑ ነው፣ ጠንካራ ጎበዝ ሆና ማሳየት ነው። እንደ ሩቲ አይነት ለትዳር የሚሆን አብርሽ አታገኝም መቼም ማለት ነው። ባለፈው ነጽ የምትባለው ራሱ ትላንትና ነው ተጸጽቻለሁ። አብርሽ እኔ ላይ እንደዚህ ቢያደርግ እኔስ እኔ ላይስ በሆንስ ምንድን ነው የሚሆነው እያለች ነበረና ሲጀመር አንች ሁን ብለሽ የመጣሽው ነው። አንደኛ ነገር በፖሊስ እያዝ ምናምን ትላላችሁ ይሄ የማይደረግ ነገር ነው። ብታሰርም አንድ ቀን ነው። ላይ የትኛው ነው? ሰው ልጅ እኮ ሰው ህይወቱን ራሱ አጥፍቶ ስንት አመት ነው የምንፈረድበት? እንኳን ይሄ ለዚህ ለዚህ ለመታሰር ደግሞ ይሄ እና ሩቲ እንግዲህ ያለሁበት ሌላ ቦታ ነው ብላለች። ኤፍሬም የሚባለው ሰውየው ይሄ ነጫጭባ ማለት ነው፣ ትላንትና ምን እንደተናገረ አይታችኋል። አሁንም አትለምናት፣ ትሂድ ታዲያ። እንደዛ ከወል ካልክ ደግሞ ባለፈው ለምን መጣ ቤት ድረስ? ባለፈው ለምን መጣ ቤት ድረስ? ለምን አስመሰል አስመሰሉ ለምን አስፈለገ? የሩትን መሄድ ትፈልጋለ አይደለ? ለምን ታዲያ መጣ እዛ ቤት? አንተ ነው ይሄ ያሰድከው አቤሎ እንደዚህ የሚያደርገው የምትለው ለምን ለምን ማስመሰሉ አስፈለገ? ሩቲ ብላለች የራሳችሁን ያላችሁ ሰው እንደዚህ ሲጎዳችሁ በጣም ያማል። እውነት ነው ያማል። በተለይ ደግሞ የአንድ ወገን ነው ያወከነ ማለት ነው። አብርሽን እየደገፈ ሩቲ ወደዛ እያደረገ፣ ይሄ የማይደረግ ነገር ነው ከምር ማለት ነው። እውነተኛ መቆም ከፈለግ ይህ ከዚህም ከዛም ችግራችሁ ማየት ነው እንጂ ይሄ የማይደረግ ነገር ነው። ይሄ የጭንቅላት ማለት ነው አለመታሰስ፣ በቃ አለ አደለ፣ ድድብነትህን ነው ማለት ነው። እኔ በጣም ነው ያስጠላ ያነጋገረው። አሁንም አትለምል ወንድሜ ነው ምናምን ያለ። በቃ እኔ እንጃ፣ ታዋቂ ለመሆን ፈለገ መሰለኝ። አሁ ጎበዝ ነው ምናምን እናንተ እያላችሁ እያበረታታችሁ ይመስለኛል አንዳንዶቹ፣ እና ለዛ ይመስለኛል። ጣጣጣጣጣጥ ምለው ማለት ነው ይሄ ወጠጤ። እሱ ራሱ ስንት ሰላሳ ሴቶች አርባ ምናምን እየገለባበጠ ነበረ ለዛ ነው ለዛ ነው አብርሽ የምንደግፈው። የምገርማቸው ነገር እሱ ኤፍሬም እንደ አብርሽ አይነቱ ስለሆነ ለዛ ነው አብርሽ እየደገፋለው ማለት ነው። ከሰው ህይወት ብትወጣ ይሻልሃል። እንደውም ማነው ስሙ ወንድሙ ጭ ጠፋብኝ፣ ይቅርታ አርጉልኝ እና ልጁ አብሮ የነበረ እሱ እንደሁም ካሮቲም ከአብርሽ ጎንም ሆኖ ሁለቱም ላስታርቅ ነበረ። ግን እሱን እነሱ ሁለቱም ምን እንደ ሲ ያደርጉ አይተናል። የዚህ ደግሞ የአንድ ወገን ተዋክኖ እንደዚህ የሚያወራን ጥፋት የለውም። ጥፋት የለውም እን ይሄ ኤፍሬም የሚባለው ጥፋት የለውም። አሁን እኔ እንጃ በጣም ከባድ ነው። ግን እንደዚህ ማድረግ እውነት በጣም ያስጠላል። እነዚህ ልጆች መቼም ቢሆን ሊርቁ ይችላሉ ማለት ሊቆዩ ይችላሉ እንጂ ሊታረቁ ይችላሉ። ባልና ሚስት ናቸው። አንተ ነው ለብቻ የምትቀረው ማለት ነው። ተዝብትንዜ ማለት ነው። እና በጣም ባለጌ ሰው ነው እውነት ለመናገር ወንድምህን ኩላየች ልጅ ደግሞ እንደ ባዳ ነጥለ እንደዚህ ስትናገር በጣም ነው የሚያስጠላ ብ አንተ ባለጌ ባለጌ ነው እውነት። እንዴት እንዳስጠላ ኸኝ